ሰበር የድል ዜና ግንቦት አራት አሁን በዚህ ሰዓት ላይ በሰሜን ወሎ መርሳ ላይ የውሸት ቀደዳውን ለመቅደድ የመጣው የደቡብ የሰሜን ወሎ የብልጽግና አመራር እንዲሁም ማስተዳደር የብልጽግና ስራ አስፈጻሚ የሆነው የብርሃኑ ጁላ ሰራዊት ከፍተኛ አመራሮች ማለት ነው። የመርሳን ህዝብ ሰብስበው ፋኖን ጨርሰናል፣ ፋኖን እያጸዳን ነው። ስለዚህ ከኛ ጎን ተቆሙ፣ ከኛ ጎን ተሰለፉ እያሉ ባሉበት ሰዓት ላይ የልጅ እያሱ ኮር የእጁ ክፍለ ጦር ነበልባሎች ማለት ነው አቧሬ ላይ በመግባት ተኩስ ሲከፍቱበት ሩጫ በሩጫ የመጡበትን መኪና እንኳ ሳያስነሱ በእግራቸው ሩጠው ሰራዊት ወድ ያለበት ምሽግ ሩጠው ገብተዋል። በዚህ መካከል ላይ ግን የተመታ አንድ ከፍተኛ የዞን አመራር አለ። እሱን በኋላ ይዤላችሁ እወጣለሁ። ይህ ውሸቱ የማያልቅበት አጽድተናል፣ እጃ እየሰጡኝ ነው እያለ የሚቀደደው የአብይ አህመድ ፕሮፓጋንዳ በመንፋት አገር ሊመራ አይችልም። ማህበረሰቡም ገብቶታል። ይልቅንስ ራሳችሁ የማትችሉ ከሆነ ልቀቁ፣ የምትችሉ ከሆነ ደግሞ በራሳችሁ እርቃችሁ ልትፈቱ ይገባል እንጂ የፋኑን አቅም መሬት ላይ ያለ ነው እኛ እናውቀዋለን፣ በማለት ተቃውሞም እየገጠማቸው ይገኛል። እንዲሁም የደቡብ ወሎ ከፍተኛ አመራሮች የነ ብልጽግናው ወይም ሆዳሙ የመጨረሻ እስትንፋሱ አፍንጫ ስር ላይ ገብቶ የሚተነፍሰው ተስፋ ዳኛ የተባለ ሆዳም የደወሎ የብልጽግና ኃላፊ ትላንትላ የአገር መከላከያ ሰራዊትን አሰልፎ ከውጫሌ እስከ ጨፌ፣ ከደሴ እስከ ጨፌ፣ ከጨፌ እስከ ጊሸን ድረስ መንገድ አዘግቶ ካሉት ከፍተኛ የመከላከያ መኮንኖችና ይህ የብልጽግና አመራር መጥቶ 09 ማርየ ላይ ሰብስቦ ነበር። ማርየ ላይ የሰበሰበው ማህበረሰብ ፋኖ ማን ነው? ወጣቱን ለመከላከያ ሊያፍስ ነው ቢል መረጃ ስለነበራቸው ወጣቱ እየዘለላ አመልጧቸዋል። ያገኛቸውን ሽማግሌዎች በማስፈራራት አስሮ ከፋኖ ጎን ቁም። ማን ነው ከኛ ጎን፣ ከመከላከያው ጎን ቁሙልኝ ብላቸው፣ አይ ልታስጥሉን አትችሉም፣ ከፋኖ አቅም፣ እኛ ከፋኖ ጎን ነን። አየናችሁ፣ አጸዳናችሁ፣ ጨረስናቸው። እዚህ አካባቢ ላይ ስትመጡ፣ በመከላከያ በአገር በመሳሪያ ታጅባችሁ ትመጣላችሁ፣ ሰላም ነው ብላችሁ ዜና ትሰራላችሁ፣ በማግስቱ ትሮጣላችሁ። ስለዚህ አታዋጡንም በማለት የማርየ ህዝብ አሳፍሮ መልሷቸዋል ማለት ነው። ጀግና እንደዚህ ነው። አሁንም ይቀጥላል። የፋኖ ድሉ ወደፊት ነው። ህዝቡ አውቆታል። ቢዋሽ ቢዋሽ ውሸት አንድ ጊዜ ዋሽተ ልታልፍ ትችላለህ እንጂ እየዋሸህ እየርክ እየዋሸህ እየተመለስክ ልታስተካክለው አትችልም። ፋኖ ነው እየሄደበት ከተማ ትልቅ ጀብድ ይሰራል። እንደ ጠቅላይ ሚኒስትሩ አይቀደድም አይዋሽም። ድሉን በተግባር የሚያሳይ ጀግና አለን። ዛሬም እንዲሁ የአንባሰል ወረዳ የብልጽግና አመራሮች ማለት ነው፣ ሚኒሻ ሊያጅባቸው የሰለቻቸው፣ ፖሊስ ሊያጅባቸው የሰለቻቸው፣ እንዲሁም የአገዛዙ ሰራዊት ሊያጅባቸው የሰለቻቸው አምባሰሎር ላይ የብልጽግና አመራሮች እንዲሁም የዞን ከፍተኛ አመራሮች ሆነው ጭስ አባሊማ ላይ መስመሩን ከዳር እስከ ዳር ድረስ ባለው ኃይል አስወጥረው የጭስ አባሊማን ሕዝብ ለማታለል ስብሰባ እያሉ ነው። አሁን ላይ እንግዲህ እፍረት የሌላቸው ነገር፣ ፋኖ የለም ፋኖን ጨርሰነዋል ካሉት፣ ለምን በፖሊስ ብቻ ታጅበው ለምን ገብቶ ሰብስበው አይወጡም እንዴ? መርፍ ታንክ ዙሃዝ ፔፔ ይዘው ድሮን በሰማይ እያስቃኙ ስብሰባ ህዝብ እየሰበሰቡ ህዝቡ ከጎናችን ነው ብለው መዋሸት ምን ያህል ከህዝብ ውጭ መሆናቸውን የሚታይበት ትልቁ ይዳ ነው። ፋኖ ከሌለ መከላከያውን የሚያጠቃ ያለውን የጸጥታ ኃይል ያለውን የብልጽግና አመራር የሚመታ ኃይል ከሌለ ህዝቡ ታዲያ ምን ያደርጋቸዋል? በባዶ እጁ ለምንድን ነው ሄደው ያንን ህዝብ በራሳቸው ሄደው በራሳቸው መኪና ሄደው የማይሰበስቡት? ለዛውም ጭሳባሊ ማላይኩ እየተቀደደ ባለበት ሰዓት ላይ የዛሬ ሶስት አካባቢ የዛሬ ሶስት ወር አካባቢ ላይ የአንባሰል ወረዳ የሚኒሻ ጽፈት ቤት ኃላፊ ፋኖን አጽድተናል፣ ጨርሰናል፣ እየተባለ ባለበት ስብሰባ መካከል ላይ ጀርባውን በጥይት የተመታ አመራር አለ። ያን የተመታ አመራር ያየ የአስተዳደር ጸጥታ ኃላፊው ጠፍቶ በአፋር ክልል የጠፋበት ሁኔታ አለ። ስለዚህ ይህን ህዝብ ልታታልሉት አትችሉም። ፋኖ የለም፣ ፋኖን አጥግተናል፣ ፋኖን ጨርሰናል ካላችሁ አጃቢ ምን ያስፈልጋችኋል? መስመር ማስወጠሩ ዙ 23 መምጣቱ፣ መከላከያ ከደሴ እስከ ወልዲያ መስመር ላይ ማስወጠሩ ምን አስፈለጋችሁ? ስለዚህ የፋኖ ድል እንደቀጠለ ነው። የአማራ ህዝብ ደስ ሊል ይገባል። ሸር አድርገው